ሰላሙ አለይኩም ወረህመቱላሂ በረካታ አያችሁ ጦጣዎች ደህና ናችሁ ወይ እንዴት ናችሁ ጠፋ ጦጣዎች ማለት ነው አያችሁ እዛ ጋ ጦጣ ላይ የሆነ የዶሮዎች ምግብ አስቀምጬ ነበር እዚህ ጋ ጦጣ እየበሉ ማለት ነው ይኸው እሱ ቤት እኮ ያገር ነው ይኸው እዛ ጋራስ እዚህ ጫካ ውስጥ ነው የምኖረው አያችሁ ያለ ኢትዮጵያ እንደዚህ ይመስላል ማለት ነው። ያው እንግዲህ ቤት ተፈራሽ ስትኖሩ የማድጎበት ጫካ የለም። አየሩ ግን ምናምን ደስ ይላል ማለት ነው። ግን በጣም እንትን ብለዋል እና በተረፈ እንዴት ናችሁ? ደህና ናችሁ ወይ? ስራ እንዴት ነው? ውድ ጓደኞቼ፣ ውድ ዩቱብ ተከታታዮች ጠፍቻለሁ። እናንተስ አያችሁ፣ አያችሁ እዚህ ጋ ይሄ ወይን ሊበሉኝ ነው። ትላንትና ቁርስ እየሰራሁ ማለት ነው። እዚጋ እንቁላል አስቀምጬ ማለት ነው። በጁ ጎትቶ አውጥቶ ክስክስ አላረገብኝ። በሱ ቤት ሮጣ እኔ ላይ ሲያስፈሩ ለኢለህ አይና ወዶቼ፣ እንዴት ናችሁ? ደና ናችሁ ወይ? እንዴት ነው ስራ? እየበረታችሁ ነው? እኔ ጠፈቻለሁ፣ ከሶሻል ሚዲያ አልተመቻችልኝም። ከአንድ ቦታ አንድ ቦታ ስል ማለት ነው። እዚህ ጋር ምግብ አስቀምጪ እነሱ እየመጡ እንትን ይላሉ ማለት ነው። እና የቡና ሀገር ነው ያለሁት። የት ያለሁት ይመስላችኋል? የቡና ሀገር የት ነው? እና ዱአ አድርጉ ላይክ ሼ ሰብስክራይ እያደረጋችሁ ቤተሰብ ሁኑ አትጥፎ ማለት ነው። ገመድ ሰ ከዛ ቁቻ ሌትር ገመድ ራሱ ይበጡሳሉ ማለት ነው። የት ነው ሲያስፈሩ በዓል አሁን ነውና እንግዲህ ትዳር እንዴት ነው ብላችሁ አታይቁም፣ እንዴት እና ይህ ለማሳየት ነበረ እና ትንሽ አጭ ይሆናል። ሰብስክራይብ ያረጋችሁ፣ ላይክ ያደረጋችሁ ቤተሰብ ሁኑ አትጥፉ። ሀባይ ወርዳችኋለሁ። ዱአ እርጉልኝ። በእኔ እናንተ መላክ ሰላም ለሀገራችሁ ያብቃችሁ። እኔ ያለ እንዴት ነሽ? ደህና ዋልሽ?